በጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገልጿል። የጉዳዩን አሳሳቢነት በተመለከተ ቢቢሲ ሰፊ መረጃ ይዞ ወጥቷል። አሰላሙ አሌይኩም ወረሐመቱላሁ በረካቱ እንደምናላችሁ ድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ የኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደመጣሁት መረጃ እናመራለን። የጤና ሚኒስቴርና የኢትዮጵያ ኅብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሔሞራጂክ ፊቨር በሽታ መከሰቱን ያስታወቁት ሕዳር 3 2018 በጋራ ባወጡት መግለጫ ነው። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው፤ ስምንት ሰዎች በበሽታው እንደተጠረጠሩም ገልጿል። በሔሞራጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከሦስት ሳምንት ገደማ በፊት እንደነበር የሕክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ፤ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑን አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚናገሩት ታካሚው ወደ ሆስፒታሉ ከመጣ በኋላ ሕመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ሕይወቱ አልፏል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለሕክምና መምጣታቸውን ገልጸዋል። ከሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድቷል። ዶክተር ሰላሙ እንደሚገልጹት የዚህም በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረገላቸው ስምንት ገደማ ሰዎች ናቸው። ከእነዚህ ታካሚዎች ውስጥ ለበለጠ ሕክምና ወደ ሐዋሳ እና ወላይታ ሶዶ ከተማዎች የተላኩ እንዳሉበት ጠቅሰዋል። ታካሚዎቹ ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው የኩላሊት ሁኔታቸው በጣም ቶሎ ነበር ስራ የማቆም ደረጃ የደረሰው። አንዳንዶቹ ኖርማል ሬንጅ የነበሩ በሁለት ሶስት ቀን ሲታይ አራት አምስት የመሆን ከዚያም ሰባት የመሆን ነገር ነበር። ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበር ሲሉ በታካሚዎቹ ላይ የታየውን ሁኔታ አስረድተዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት ራስምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውን ዘርዝረዋል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ የጂንካ አጠቃላይ ሆስፒታል የመጡት ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህ በሽታ ጋር በተያያዘ ሆስፒታል ወደ ሆስፒታሉ ከመጡት ስምንት ሰዎች ውስጥ ስድስቱ ሕይወታቸው እንዳለፈ ተናግሯል። ከሞቱት ሰዎች ውስጥ ሁለቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተር እና ነርስ መሆናቸውንም ገልጸዋል። ሌላ ሆስፒታሉ ምንጭም ይህንኑ ለቢቢሲ አረጋግጧል። የሕክምና ባለሙያዎቹ ለበሽታው የተጋለጡት በታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። አብዛኛዎቹ ታማሚዎች ህይወታቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነ ጠቅሰዋል። በአሁኑ ሰዓት ሁለት ሰዎች በሆስፒታሉ ህክምና እየተደረገላቸው እንደሚገኝም አክለዋል። የጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው እለት ጂንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድቷል። ተወካይ ሜዲካል ዳይሬክተሩ እንደሚገልጹት ባለሙያዎቹ ወደ ከተማው ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ሰዎችን በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆኑ ቦታዎች እየተዘጋጁ መሆኑንም ጠቅሰዋል ። የዓለም ጤና ድርጅት የበሽታው መከሰት ሪፖርት ከተደረገለት በኋላ ለምርመራ ለመከላከልና ህሙማንን ለማከም የሚያግዙ ባለሙያዎችና ቁሳቁሶችን ማቅረቡን ባወጣው መግለጫ አስታውቋል። የድርጅቱ ዋና ዳይሬክተር ኢትዮጵያዊው ዶክተር ቴድሮስ አድሃኖም በግል የማህበራዊ ሚዲያ ገጻቸው ላይ እንዳመለከቱት ለአስቸኳይ ጊዜ ድጋፍ የሚውል 300 ሺህ ዶላር የመጠባበቂያ ድጋፍ እንዲሰጥ መፍቀዳቸው መሆናቸውን አመልክተዋል። ቫይራል ሄሞራጂክ ፊቨር ምንድን ነው? የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይራል ሄሞራጂክ ፊቨር ለተለያዩ የቫይረስ ሕመም አይነቶች የተሰጠ የወል ስም ነው። ቢጫ ወባ፣ የደንጊ ትኩሳት እና ኢቦላ ተጠቃሽ ናቸው። ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር የተባሉት በሽታዎችም እዚህ ውስጥ እንደሚካተቱ የዓለም የጤና ድርጅት በድረ ገጹ ያሰፈረው መረጃ ያስረዳል። ሄሞራጂክ ፊቨር በዋናነት የሰውነትን የደም ዝውውር የሚጎዳና ሰውነት ራሱን የሚቆጣጠርበትን አቅም የሚያሳጣ ነው። ሕይወትን እስከ መቅጠፍ የሚደርስ ሕመም እንደመሆኑም እንደሆነም ተገልጿል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትናንት ባወጡት መግለጫ በጂንካ ከተማ የተከሰተው ሄሞራጂክ ፊቨር ምንነቱ በመረጋገጥ ላይ እንደሆነ አስታውቋል። የጂንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተሩ ዶክተር ሰላሙን በተመሳሳይ በጂንካ የተከሰተው የትኛው የበሽታው አይነት እንደሆነ የሚታወቀው በኅብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ ከተደረገ በኋላ መሆኑን አስረድተዋል። ምርመራው እየተሰራ ነው፣ የትኛው እንደሆነ ይፋ ይደረጋል። እኛም በትዕግስት እየጠበቅን ነው ብለዋል። የጤና ሚኒስቴርና ኅብረተሰብ ጤና ኢንስቲትዩትም የላቦራቶሪ ምርመራዎች እየተከናወነ መሆኑን አስታውቀዋል። በተጨማሪም የበሽታውን መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማ እንደሚደረግ ገልጸዋል። የፌዴራል መንግስት ተቋማቱ የተላከው ግብረ ኃይል በዛሬው ዕለት ጂንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። የህመሙ ምልክቶች ምንድናቸው? ብሎ ለጠየቀው ቢቢሲ መልሱ ሁለቱ የፌዴራል መስሪያ ቤቶች ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥ በአፍ አፍንጫና፣ ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስም በምልክትነት ተጠቅሷል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ

ሾክን በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስምታት ድካም፣ የጡንቻ ህመም እና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ይስተዋላል። ህመሙ በተባባሰባቸው ሰዎች ላይ ከመጠን በላይ ደም መፍሰስ ይከሰታል። ከአፍና ከአፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳል። የህመሙ መጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞት ያስከትላል። እንዴት ይተላለፋል ብሎ ለተጠየቁት የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደመንካት ህመሙ እንዲተላለፍ ያደርጋል ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉት የህመሙ አይነቶች በበሽታው የተያዙ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሪፍት ቫሊ ፊቨር እና ደንጌ ፊቨር ባሉት የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታውን እንደሚያስተላልፍ ተገልጿል። ሮደንትስ የተባሉት የአይጥ ዝርያዎችን በሽታውን እንደሚያስተላልፉ ተጠቅሷል። ህመሙን እንዴት መከላከል ይቻላል? ተብሎ ለተጠየቁት ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። አጠቃላይ የህመሙን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። መረጃው የቢቢሲ ነው። ለአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ትጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱ